ቅንጡ ህይወት ከዴማ ሆፕ ሪል ስቴት በመሃል ቦሌ ላይ እንግዲህ የምገኘው አሁን ከጀርባ የምታዩት ኤድና ሞል ነው። ኤድና ሞል አጠገብ ደግሞ ቦሌ መድሀንያለም አለ። ከቦሌ መድሀንያለም አጠገብ ቦሌ ሃይ ስኩል አለ። ከሃይ ስኩል ፊት ለፊት ደግሞ የኛ የዴማ ሆፕ ሪል ስቴት ሳይታችን አለ ማለት ነው። ይሄ እንግዲህ ሚክስድ ዩዝ አፓርትመንት ከግራውንድ እስከ ስድስተኛ ፍሎር ድረስ የንግድ ሱቆች ግራንድ ሞል ማለት ነው። የንግድ ሱቆች በተለያዩ የካሬ አማራጭ የምታገኙበት እዚህ ቦታ ላይ ሱቅም ቤትም ቢገዙ ትርፋማ ኖት ማለት ነው። ዛሬ የሶስተኛ ሳይት የሆነው የዴማ ሆፕ ሪል እስቴት በስድስት ወር ውስጥ ሙሉ ስትራክቸር ያለቀለትን መገኛውን ቦሌ መድሀንያለም ላይ የሆነው ሳይት አብረን ሄደና ያለን ተከተሉ። ሰዎቻችንን ወደ ቦሌ መድሀንያለም ለሚገኘው ሳይቱ እየሄድን ነው። ከዋናው ከሲግናል ሳይታችን ከመጀመሪያው ሳይታችን ተነስተማር ነው እና የከተማችን ገጽታ ምን እንደሚመስል ሳይቱ እንዴት ፈጣን እንደሆነ ያሉት ቪዎች ቦታው ላይ በደንብ ሄደን ዲቴይል እናያለን ማለት ነው። በደንብ ኢንጆይ እንደምታደርጉት ተስፋ አድርጋለን። መዲናችን አዲስ አበባ እንግዲህ ምን ያህል እያማረባት እንደሆነ ብዙዎቻችሁ የምታዩት ነው። እንደምታዩት አሁን ካዛንቺስን እያለፍ እንገኛለን። ታዲያ ከተማችን ማማሩ እንዳለ ሆኖ የእኛም ሳይት እንደዚሁ ፍጥነትና ጥራቱን ሁልጊዜ እንዳስመሰከረ ነው። ምክንያቱም ደግሞ የሚገነባው በቻይኖች በቻይና ኮንስትራክሽን ስለሆነ ቅድም እንደነገርኳችሁ በስድስት ወር ውስጥ ሳክሻ ጨርሰናል። እንደገና እዛ አካባቢ ደግሞ አሁን የኮሪደር ልማቱ ተጀምሯል እና ምን ያህል እኩል እየሄዱ እንደሆነ እንግዲህ በደንብ የምናየው ነው የሚሆነው ማለት ነው። እና ደግሞ አሁን አዲስ አበባ ላይ ትንሽ የፓርኪንግ ኤሪያ ትንሽ አስቸጋሪ እንደሆነ ነዋሪውን በደንብ የሚያውቀው ነው። እና አሁን እኛ ጋር ደግሞ ሲመጡ ለነዋሪውም እንደገና ለሱቅ የሱቅ ያላቸው ሰዎች ደንበኞቻቸው የሚመጡባቸው በደንብ በቂ የመኪና ፓርኪንግ ማቆሚያ ያለው ቦታ ነው። ሶስት ቤዝመንት አለው። የኤሌክትሪክ ቻርጅ ማድረጊያ ስቴሽን የተገጠመለት ማለት ነው። ኢቪ ቻርጅ የተገጠመለት ማለት ነው። እና በደንብ ዲቴይሉን ደግሞ እዛው ቦታ ላይ ሆኜ ያሳያቸዋለን። አብራችኝ ነው። አሁን እንግዲህ ሳይታችን ላይ ደርሰናል ማለት ነው። ወርደን እስኪ ያለውን ነገር በደንብ እናያለን። አብራችኝ ነው። እንግዲህ ግዙፉን ሚክስ ኒውዝ አፓርትመንታችንን ቦሌ መድሀኒያለም የሚገኘው ሳይቱ ማለት ነው። ለማየት ቦታው ላይ ተገንተናል። እንደምታዩት ሙሉ ስትራክቸር አልቆለታል ማለት ነው። እዚህ ቦታ ላይ ከባለ አንድ እስከ ባለ አራት ቅንጡ አፓርትመንቶች አሉ። የንግድ ሱቆችም እንደዛው። እስቲ ውስጥ ደግሞ ያለውን በደንብ ገብተን እናያለን። ተከተሉ ሳይታችን ቦሌ መድሀንያለም የሚገኘው ሳይታችን ማለት ነው። ግራውንድ ላይ ነው የሚገኘው። እንግዲህ እዚህ ላይ የተለያዩ ሱቆች ነው የሚኖሩት። ቅድም እንደነገር ኳችሁ ከሀያ ካሬ ጀምሮ የተለያዩ የካሬ አማራጮች የሚገኝበት ስፍራ ነው። እዚህ ቦታ ላይ የንግድ ሱቆቻችንን። እንግዲህ የግንባታ ፍጥነቱን አሁን አንደኛ ላይ ስንወጣ ኦልሞስት ሴራሚክ እያነጠፍ እንገኛለን። ታዲያ ይሄ ማለት ምን ያህል ፍጥነታችንን የሚያሳይ ነው ማለት ነው። አብረን ወደ ላይ እንውጣለን ማለት ነው። ተከተሉኝ። አሁን እንግዲህ ፈርስት ፍሎር ላይ ነው የሚገኘው እንደምታዩት የሴራሚክ ስራችንን እያጠናቀቅ እንገኛለን። እዚህ ቦታ ላይ የንግድ ሱቅ ከካሬ ጀምሮ በፈለጋችሁት የካሬ አማራጭ ማግኘት የምችሉበት ቦታ ነው። ግራንድ ሞል ነው የሚሆነው። እንደነገርኳችሁ እንግዲህ ቦሌ የመርካቶ ሁለተኛዋ ብዙ ገንዘብ ፍሎ የሚያደርግባት ሎኬሽን ሲሆን፣ እዚህ ቦታ ላይ የንግድ ሱቅ ባለቤት ስትሆኑ እንግዲህ ምን ያህል ብር ማምረቻ ቦታ እንደሆነ በደንብ ታውቁታላችሁ ማለት ነው። ወደ ውስጥ ደግሞ ገብተን እንደምታዩት የመስታወት ስራችንንም ኦሬዲ እየጨረስን እንገኛለን ከግራውንድ እስከ ስድስተኛ ፍሎርድ እንግዲህ የንግድ ሱቆች በተለያዩ የካሬ አማራጭ የሚያገኙበት ቦታ ነው። የንግድ ሱቅ ለምትገዙ ደመኞቻችን እንግዲህ የመጀመሪያ ከስተመራችሁ የሚሆነው የዚሁ አፓርትመንት ነዋሪ ነው ማለት ነው ምክንያቱም ሚክስ ዩዝ አፓርትመንት ስለሆነ እዚህ ቦታ ላይ የንግድ ሱቅ ለምትገዙ ደመኞቻችን እንግዲህ የመጀመሪያ ደመኞቻችሁን ኦልሬዲ አዘጋጅታችሁ ነው የምትጀምሩት ማለት ነው ለካፌ ለሬስቶራንት ለተለያዩ የኮስሞቲክስ እቃዎች ሊሆን ይችላሉ የሞባይል ስፔሮች ሊሆን ይችላሉ እንግዲህ እዚህ ቦታ ላይ የንግድ ሱቅ ስትጀምሩ ትርፋማ የምትሆኑበት አንደኛ ተመራጭ ሎኬሽን ነው ማለት ነው እና እንግዲህ እንደምታዩት እዚህ ቦታ ላይ የመብራት ዝርጋታችን ኦሬዲ ጀምረናል። የሴራሚክ ንጣፍ ተደርጓል። ፓርቲሽኖች እየተሰሩ ነው። እንግዲህ እዚህ ጋር የተለያዩ የካሬ አማራጭ ያላቸው ሱቆች ፊትለፊት እናያለን። ከዘረባችንም እንግዲህ እዛ ጋር አንድ የሱቅ አማራጭም አለ። ይህ የመጸራጃ ቦታዎች ናቸው የሚሆኑት እነዚህ አለ ከእሱ አጠገብ ደግሞ ቦሌ መድሀንያለም አለ ማለት ነው። እና በደንብ ዲቴይሉ እዚህ ጋር በደንብ ማየት እንችላለን። ወደ ላይ ደግሞ ከፍ እያለ ስንሄድ ምን ያህል ቪው እንዴት እንደሚያምር ልነግራችሁ አልችልም። እሱም በደንብ ወተን ያለው ነገር ማየት እንችላለን። ይሄ እንግዲህ ሳይት በአራቱም አቅጣጫ በደንብ ማየት የሚችል ሳይት ነው። ወደ ቦሌ መድሀንያለም፣ ወደ አትላስ፣ ወደ ኤርናሞል እንዲሁም ደግሞ ወደ 22 ማለት ነው። ወደ 22 እንግዲህ 22 ጋርም ያለው ትልቁ ስቴዲየም እንግዲህ ኦሬዲ ግንባታውን እየጨረሰ ይገኛል። ያ ማለት የንግድ ሱቅ ለምትገዙ እንግዲህ ያው የስቴዲየም አማራጭ አለላችሁ ማለት ነው። ምክንያቱም ብዙ የዓለም አቀፍ የሆኑ ጨዋታዎች የሚካሄድበት ሜዳ ስለሆነ እዚህ ቦታ ላይ እንግዲህ ያው ትርፋማ እንደምትሆኑ በደንብ የሚታወቅ በደንብ የሚታይ ሳይት ነው ማለት ነው። ቦታ ላይ ደግሞ ተንስቲ ያለው ነገር በደምብ እናያለን። ተከፈሉ እንግዲህ ሃያ አራተኛ ወለል ላይ ነው የሚገኘው ማለት ነው። እኔ የማየውን ቪው፣ እኔ የሚሰማኝ ስሜት እናንተ እንዲሰማችሁ የምትፈልጉ ከሆነ እንግዲህ ከእናንተ የሚጠብቀው እዚህ ቦታ ላይ የመኖሪያ ባለቤት የመኖሪያ ቤት የእርሶ ሲያደርጉና ሁሉም ፋሲሊቲ ያልቁለት እዚህ ሃያ አራተኛ ወለል ላይ መጥተው ሲዝናኑ፣ ሲዋኙ ያለውን ኢንቫይሮመንት በደንብ ሲመለከቱ የሚሰማችው ስሜት የተለየ ነው። ታዲያ እዚህ ቦታ ላይ ማን ነው መኖር የማይፈልገው? ዛሬ ለመኖሪያ ተመራጭ እንዴት ሊሆን ይችላል? ያው ትራፊክ ጃሚ ይበዛዋል፣ ግርግር ይበዛዋል ለምትሉ ደግሞ ምንም ይሄ ነገር ሊያሳስባቸው አይገባም። ምክንያቱም ለፊኒሽንግ ማቴሪያል የምንጠቀመው በተለይ የመስታወት የምንጠቀመው ሳውንድ ፕሩፍ መስታወት ነው። ከ6 እስከ 12 ሚሜ የሚደርስ ቲክነስ ያለው መስታወት ነው የምንጠቀመው። ያ ማለት በጣም የሳውንድ የድምፅ ረብሻዎችን በጣም ቀንሶልን ምንም አይነት ድምፅ የማንሰማበትን ማቴሪያል የምንጠቀመው ማለት ነው። ስለዚህ ይሄ ነገር ሊያሰጋቸው አይገባም። ጀስት ከእናንተ የሚጠበቀው እዚህ ቦታ ላይ ሲኖሩ ምን ያህል ምን አይነት ፊቸር ሊኖረው እንደሚችል ይህ ቦታ እንደነገረባቸው የማይደገም እድል ነው። ምክንያቱም ፕራይም የሆነ ሎኬሽን ነው። ሁሉንም ነገር የምናገኝበት ሎኬሽን ነው። ሆስፒታል ብትሉ፣ ትምህርት ቤት ብትሉ፣ የገበያ ማዕከል ብትሉ እዚሁ ሳይቱ ላይ የሚያገኙት የገበያ ማዕከሉ ምክንያቱም ሚክስድ ዩዝ አፓርትመንት ስለሆነ ሂዩጅ አፓርትመንት ስለሆነ ሁሉንም ነገር የሚያገኙበት ሳይት ነው። አሁን እንግዲህ ስለ ቦሌ አደይ አበባ ስታዲየም ደግሞ የተወሰነ ነገር ላውራችሁ። ከዚህ ጋር በደንብ ነው የሚታየው። እንግዲህ ቀረብ ብለን ስናየው ከዚህ ጋር ትልልቅ ስክሪኖች ተገጥመውለታል እንደምታዩት። ታዲያ ምን ይፈልጋሉ? ኳስ ደምትወዱ፣ በተለይ ይሄ ቦታ ለእናንተ ተመራጭ ማለት ነው። እዚህ ቦታ ላይ የንግድ ሱቅ ባለቤትና የመኖሪያ ቤት ባለቤት መሆን ለምትፈልጉ ደንበኞቻችን በሙሉ ታች በምናስቀምጥላችሁ ቁጥሮች ደውላችሁ ዛሬ የሆኑ የቤት ባለቤትም የንግድ ሱቅ ባለቤት መሆን ትችላላችሁ። ለበለጠ መረጃና ሳይቱን ለማየት ይደውሉልን። ዴማ ሆፕ ሪል እስቴት፣ ቅንጦት ይገባዎታል።